ያኔ ገና የቱርክ ፊልም በቃና በኩል መጥቶ ሳይወረን ያኔ የሀገራችን ፊልም እንደዚህ ከመጥለቅለቁ ከዘመናት በፊት በቴሌቪዥን መስኮት ሁሉም ሰው ተመልክቶ የወደዳት ሴት አርቲስቶቻችን እንደዚህ መግተልተል ሳይጀምሩ ቀድማ መርታ ያበራችን ግስት ነች። የእሷን ቀሚስ ተጋፍተው ሰባት ሺህ ዶላር ገዝተዋታል። በአሜሪካ የተለያዩ ግዛቶች በመዘዋወር 126 ሺህ ዶላር አሰባስባለች። በዚህም ተወቃሽ ነበረች። ለብሔሯና ለሃይማኖቷ ታድላለች ትባላለች። እርጅና ፈጽሞ ውበቷን ማሸነፍ የከበደው ይመስላል። መሠረት በሕይወቷ የማትደረደርባቸው ሁለት ጉዳዮችስ ምንድን ናቸው? ስለ መሠረት መብራቴ የዘረዘርናቸውንም ያልዘረዘርናቸውንም እውነታዎች እንነግራችኋለን። አብራችሁን ቆዩ። መሠረት መብራቴ ብዙሃኖች አሁንም ሲጠሯት በገመና ድራማ መጠሪያዋ መሲ ይሏታል። በአንድ ወቅት ስሟ ተደጋግሞ በሚዲያ ከሚጠሩ አርቲስቶች ከፊት ትገኛለች። በተለይ ከዕድሜና ከውበቷ ጋር በተያያዘ ብዙ ተብላለች። ይሄ ነገር የሰለቻት ጊዜም በፌስቡክ ገጿ ላይ አሯሯጮች አሁንም ተነስተዋል። የሰው ልጅ ባልፈጠረው መቀየር በማይችለው ነገር ላይ እንዴት ይቀናል? ለምንስ የሰውን ስም ያብጠለጥላል? እያለ ከውበቷና ከዕድሜዋ ጋር እያያያዙ የሚጽፉትን ዋናው ዓላማቸው ይሄ ሳይሆን እኔን በሃይማኖት ለማሸማቀቅ ነው በማለት ተናግራ ነበር። አሯሯጮች እያለች የምትጠራቸው ወደፊት ለመፈንጠር የነሱ ትችትና ወቀሳ ለመራመድ እንደሚያግዛት ለመናገር እንደሆነ ተናግራለች። የቅርብ ሰዎቿ ውሻዎቹ ሰሞኑን እየጮኸ ሆነው ሲሏት በመጠሪያቸው አልስማማም ትላለች። ሌላው ለመተቸት ቅርብ ያደረጋት ምክንያት ደግሞ ቶሎ ጋብቻ ለመፈጸሙ አንዱ ነበር። በዚህ በብዙሃኖች ተቿት የነበረ ቢሆንም በመጨረሻ ግን ከሽባበው ዘር ጋር ለመቀላቀል በቅታለች። ዘውዱ ሽባበው እየተባለ የሚጠራው የጂጂ ሽባበውን ወንድም በማግባት በደስታና በፍቅር እንደምትኖር ስትገልጽ፣ በሃይማኖቷ መደራደርን የማታውቅ እጅግ በጣም ከሚባለው በላይ ከዓለማዊ ሕይወት ይልቅ ለመንፈሳዊ ሕይወት ትቀርባለች። ለዚህም የሚሆን በብዙ ኦርቶዶክሳውያን የሚወደደውን የላላ እንደ በቴ የሚለውን መዝሙር በመስራት የአምላኳን ክብርና ታላቅነት መስክራለች። ይላል አንደበቴ በቴ እግዚአብሔር ቅዱስ ነው፣ አይተወኝምና ወላጅ እንደሌለው፣ ትናንት የጠበቀኝ የነገም ተስፋዬ፣ ትለሃለች ነፍሴ ፍቅር ነህ ጌታዬ በማለት ዝማሪዋን አድርሳለች። ይላል አንደበቴ እግዚአብሔር ቅዱስ ነው፣ አይተወኝምና ወላጅ እንደሌለው። መሠረት መብራቴ ትውልድና እድገቷ በመዲናችን አዲስ አበባ በሀገር መሪዎች መናገሻ በሆነው አራት ኪሎ ሲሆን ልዩ መጠሪያው ግቢ ገብርኤል እየተባለ በሚጠራው ስፍራ ነው። ለቤተሰቦቿ ሁለተኛ ልጅ ነች። አንድ ታላቅ ወንድምና ሁለት ታናናሽ እህቶች አሏት። የመጀመሪያ ደረጃ ትምህርቷን በኢትዮጵያ አንድነት ተከታትላለች። ሁለተኛና መሰናዶውን በሀገራችን የመጀመሪያ በሆነው ሚኒልክ ትምህርት ቤት ተከታትላለች። በአዲስ አበባ ዩኒቨርሲቲ ቲያትር ዲፓርትመንት የመጀመሪያ ዲግሪዋን በከፍተኛ ማዕረግ ሰርታለች። የኪነ ጥበብ ሥራን የጀመረችው በዛው ተወልዳ ባደገችበት ስፍራ ግቢ ገብርኤል ሲሆን ቤተ ክርስቲያኑ የሰንበት ትምህርት ቤት ውስጥ አባል በመሆን በዝማሪና በቲያትር ትሠራ ነበር። እንደዚህ ገና ታዋቂ ከመሆኑ አስቀድሞ ያኔ በልጅነቷ ስትተውን የተመለከቷት ሁሉ እሷ ፈጣሪ ለትወና አድልቶ ፈጥሯታል ይሉ ነበር። የተሰጣት ልዩ ሙያ መሆኑንም የተረጋገጠው ገና በለጋ ዕድሜዋ ነበር። ከዛው የሰንበት ትምህርት ቤት ድራማ እየሰራች በነበረበት ወቅት ላይ ድራማቸውን ለመከታተል ዳንኤል አበበ ተጋባዥ እንግዳ በመሆን ይቀርባል። ዳንኤል አበበን ለማታውቁት የሻማምባ ተከታታይ ድራማ ደራሲ ሲሆን የመሲን የትወና ብቃት ባየበት ጊዜ ተደነቀ። ያለምንም አቅማማትና ሁለተኛ ማሰብ መሠረት የሻማምባ ላይ ዋና ገጸ ባሕሪዋን እንድትሠራው ሰጣት። ለመጀመሪያ ጊዜ በቴሌቪዥን መስኮት የታየችውም ያኔ ነበር። መሰረት በቀላሉ በሰዎች ልቦና ውስጥ መዝለቅ እንችላበታለች። በሻማምባ የተጀመረው የስኬት መንገድ በርካታ የሬዲዮ ድራማ ፊልሞችን ከ260 በላይ ማስታወቂያዎችን ሰርታለች። ጉዲፍቻ፣ የፍቅር ሽሚያ፣ ንጉሥ ናኦሰናይ፣ ዜማ ሕይወት፣ ቫኬሽን ፍሮም አሜሪካ፣ ሂሮሽማ፣ ሃርየት፣ የሞሪያ ምድር የሠራቻቸው ፊልሞች ሲሆኑ በተከታታይ ድራማ ደግሞ የሻማምባ፣ በቀናት መካከል፣ ገመና ቁጥር አንድና ቁጥር ሁለት ተጠቃሾች ናቸው። ገመና ድራማ በኢትዮጵያ ድራማ ታሪክ መንገድ ቀያሽ እየተባለ ይጠራል። መሠረት በዛ ድራማ ላይ ንግሪ ያላት የቤት ሠራተኛ ሆነ የምትሠራ ሲሆን ድራማው በሚተላለፍበት ሰዓት ማንም ሰው ቤት ውስጥ ሌላ ሥራም ሆነ ኮሽት አይፈለግም። የመላው የሀገሬ ሰው አይን ገመና ድራማ ላይ ነበር። ሠራተኞችም ቢሆን ድራማው ከሚያልፋቸው ከሥራ መባረርን ይመርጡ ነበር። መሲ በቴሌቪዥን ድራማ ብቻ ሳይሆን በመድረክ ቲያትር ላይም ግርማን ደርባ አባነትን መድረክ መሙላትን ከተቸራቸው ሴት አርቲስቶች ውስጥ ከፊት ትገኛለች። ቀዝቃዛ ረመጥ፣ ካባ ለካባ፣ ጠያቂ ለአጤ፣ ኦቴሎ መድረክን ያደመቁ ሥራዎቿ ሲሆኑ ያዩአት የተመለከቷት ሁሉ በችሎቷ ልክ ብዙ አልሰራችም እያሉ ይጸጸታሉ። መሠረት በኢትዮጵያ ሚሊኒየም ላይ ታደርግ በነበረው በጎ እንቅስቃሴ በወቅቱ በነበሩት ፕሬዝዳንት ግርማ ወልደ ጊዮርጊስ ተምሳሌተ ወጣት በሚል ሜዳሊያ ተበርክቶላታል። አሁን ላይ ብዙ ሚሊዮን ብሮችን የሚያስገኘውን የአምባሳደርነት ሙያ ግን ገንዘብን ሳይሆን ሰብአዊነትን አስቀድማ የብዙ በጎ አድራጎት የእርዳታ ድርጅት አምባሳደር ሁናለች። ሜሪ ጆይንም አምባሳደር በመሆን አገልግላለች። በየትኛውም የበጎ ዓላማን ባነገበ እንቅስቃሴ ላይ ከፊት ቀድማ ትገኛለች። ሀብቴ ህዝብ ነው የሚለውን የተለመደ የኪነ ጥበብ ሰዎች አባባል በትክክል በገሃዱ ኑረዋለች። በተለይ በኢትዮጵያ ኦርቶዶክስ ተዋህዶ ላይ የሚደረጉ እንቅስቃሴዎች መሠረትን ማጣት የማይታሰብ ነው። በርካታ ገዳሞችን በመዞር ጎብኝታለች። እውቅናዋን በበጎ በመጠቀም አብያተ ክርስቲያኖችን አስገንብታለች። መሠረት መብራቴ ሁለት የማትደራደርባቸው፣ ከማንም ጋር የማታነጻጽራቸው ጉዳዮች አሏት። የመጀመሪያው ሃይማኖቷን ሲሆን በማኅተቧ አትደራደርም። ሁለተኛው በሀገሯ ኢትዮጵያ ሲሆን ያለችኝ አንድ ሀገር ነች፣ በእሷ ድርድር የሚባል የለኝም፣ ትለናለች። ከሰው አፄ ምኒልክን እጅግ በጣም አድርጋ ትወዳለች። በአሁኑ ሰዓት የኢትዮጵያ የልብ ሕሙማን ሕፃናት ማዕከል አምባሳደር በመሆን እያገለገለች ሲሆን በአሜሪካ ያሰባሰበችው 126 ሚሊዮን ዶላር ብዙ ውዝግቦችን ቢያስነሳም ገንዘቡን ገቢ ያደረገችው ግን ለዚሁ ተቋም ነው። በአሜሪካ የእሷ ወዳጆች የሆኑ ቀሚሷን በሰባት ሺህ የአሜሪካ ዶላር በመጫረት የገዙ ሲሆን ገንዘቡንም ለዚሁ ድርጅት ገቢ አድርጋለች። በመማር አጥብቃ የምታምነው መሠረት መብራቴ ሁለተኛ ድግሪዋን በአዲስ አበባ ዩኒቨርሲቲ አጠናቃለች። ምንም እንኳን አሁን ላይ ከፊልምና ቲያትር እንዲሁም የቴሌቪዥን ድራማ ላይ ባንመለከታትም መሠረት አድቨርታይዚንግን በመክፈት እየሠራች ትገኛለች። ለበጎ ዓላማ ካልሆነ በቴሌቪዥን የማትወጣው እርጅና ውበቷን መግፈፍ የተሳነው ብዙ የማታወረው ቆንጆዋ፣ የድሃ የተቸገሩ እናት የሆነችው፣ የቤተ ክርስቲያን ቋሚ ጠበቃ የሆነችው፣ ልብም መልክም ውብ የሆነችው፣ የቁርጥ ቀን ልጅ የሆነች ረጅም ዕድሜ ከጤና ጋር ለእሷና ለቤተሰቦቿ ተመኝተናል። መነሻዋም መድረሻዋም ብሔሯም ኢትዮጵያዊነት የሆነች ድንቅ የኢትዮጵያ ልጅ። ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ።